የሌቦች ቁንጮ እኮ ነው። ከመቶ አርባ ሺህ በላይ በጎፈንድሚ በፔፓል እና በዜል ደግሞ ከዚያ ያልተናነሰ ከሁለት መቶ አንሳ ሺህ በላይ የሚሆን ገንዘብ ሰብስቦ ሲያበቃ የሞባይል አዋጡልኝ የሚል እኮ ደፋር ሰው እኮ ነው እንዴ! የሞባይል አይተርፍህም እንዲ። አንተ የትኛው ሀገር ላይ ነው የምንኖረው? ይሄን ነው ምነግር እኔ እኔ እኮ ምፈራ ሰው እኮ አይደለሁም። ዮናታን አክሊሉ ነገ ከነጎዳ ቸርቹን ሽጦት ይጠፋል። የአዋሳውን ቸርች ለደላላ እያሳየው ነበር። ቀስ ብሎ ምእመኑን በትኖ ለቸርቹን መንገድ ላይ ጥሏችሁ በትኗችሁ እንደሚሄድ አውቃለሁ። እውነቱን ይኸው ጠይቀኝ። ቅናት ምናምን በሉ እኔ ምን አገባኝ። መንገድ ላይ ስትወድቅ ትለምናል። ልቅ ሮቦት ቤተ ክርስቲያን እንደተባለው ቤተ ክርስቲያን ማለት ነው። ሮቦት የሚባል ቤተ ክርስቲያን ነበረ ነበረ ልበል፣ አሁን የለም። ምእመንም የላቸውም። እና ይቺ ሮቦት የምትባል ቤተ ክርስቲያን ባለፈው ሰሞን አቤል ደመላሽ ክብረ አብ እና ሌሎችም ሶሻል ሚዲያ ላይ ያሉ ፕሮቴስታንት ሰዎች ብለው 24 ሰዓት 10 ሚሊዮን ብር እዳ አለባት ከባንክ ብለው ህዝቡን ሿሿ ሰርተውታል። 10 ሚሊዮን ብር በፓስተር ፀሐይና በፓስተር ፀሐይና በልጆቿ በፓስተር ሳሚና በሌሎቹ ልጆቿ ዘረፋ ተካሂዷል፣ በቸርች ስም ቤተ ክርስቲያን እየተዘረፈች ነው እያልኩ ነው። በቸርች ስም በወንጌል ስም ሰዎች እየሸቀጡ ነው ማለት። ሚዲያ ላይ ደግሞ እንደዚህ አይነት ሸቀጣ ሸቀጥ የሚሸቀጡ ዋና ሸቃጮች መካከል አንዱ ቀለም ወርቃ የተንፍሱ ይባላል። አይገባቸውም እኮ ነው እውነቱንም፣ ነገር ቀለም ወርቃ የተንፍሱ በመታወቂያ ስሙ ቀለም ወርቃ የተንፍሱ ጎፈንድሚ ሰብስቦ ሲያበቃ ጌታ ኢየሱስ ፈወሰኝ አለ። እኔ ድሮ አውቃለሁ፣ ሰዎች ሲፈወሱ ከቤተ ክርስቲያን ውስጥ ከኤችአይቪ ኤድስ ሰዎች ሲድኑ አውቃለሁ። ምን ያደርጋሉ? ፖዘቲቭንም ኔጌቲቭም የተባሉትን የሐኪም ቤት ማስረጃ ያመጣሉ። ለምንድን ነው የሚያመጡት? ለእግዚአብሔር ክብር እኮ ነው የሚያመጡት። ያመጡና ይኸው እዚህ ጋር ፖዘቲቭ ነበርኩ፣ ይኸው አሁን ኔጌቲቭ ሆኛለሁ። ነበረብኝ፣ አሁን ነጻ ወጥቻለሁ። ይሄው ለእግዚአብሔር ክብር ተብሎ እግዚአብሔር ይከበራል፣ ይጨበጨባል። አሁን እኮ ምንም የተጠየቀው ነገር የለም። ለሰው ህሊና ለወንጌል እንቅፋት ስለሆንክ ሌባ እየተባልክ ማንም ሰው ወንጌል እየሰማክ ስላልሆነ አሁን እኔ እኔ ስኬት አይመስለኝም። ለምሳሌ ተደራሲዎችክ ማን ናቸው? አሁን እኔ እንትን ውስጥ ብትገቡ የኔ ተመልካቾች ውስጥ ብትገቡ ከሁለት መቶ በላይ ቸርች ያላቸው ሰዎች ናቸው። ቁጭ ብለው የሚሰሙኝ ከዮናታን ጭምር ዮናታን አክሊሉ ጭምር ቁጭ ብለው ይሰሙኛል። ከሁለት መቶ ምናምን በላይ ነብይነን የሚሉ ሐዋርያ ነን የሚሉ በየመንደሩ አዳራሽ የከፈቱ ሰዎች ነው የሚሰሙኝ። በጣም ተሳክቶልኛል አይታል ምክንያቱም መልእክቶቼ ለአመፀኞቹ ስለሆነ፣ ከዛ ደግሞ የእነሱ ደጋፊዎች ነው የሚሰሙኝ። ተደራሲዎቼ ትክክለኛ ናቸው። ተደራሲዎቼ ትክክለኛ ናቸው። የእኔ አድማጮች ተደራሲዎች ልክ ናቸው። ሐሰተኛ ነቢያት ሐሰተኛ ሐዋርያት፣ እነሱን ነው የምቃወመው። መጥተው የሚሰሙኝ እነሱ ናቸው፣ የነሱ ደጋፊዎች ናቸው የሚሰሙኝ። እነሱን ነፃ ለማውጣት ነው ትግል የማደርገው። እኔ አይደለሁም ነፃ ወጪ፣ እግዚአብሔር ነው ነፃ የሚያወጣ። አይመለከተኝም። ኤርሚያስ አንድ ሺህ ጴንጤ ሰብስቦ ገድል ይቃወማል። ለማን ነው ገድል የምትቃወመው? ነው ያሁን ቻሌንጅ ማደርገው አንድ ሺህ ጴንጤ ተሰብስቦ ገድለ እከሌ ልክ አይደለም ብሎ ቢስማማ ከዛ የወንጌል አርበኛ የወንጌል አርበኛ የሚል ኮመንት እንደዚህ ቢወጣ ወንጌልክ እኮ አልደረሰ፣ መልእክትክ እኮ አልደረሰም። ልንገርክ ተደራሲ ኦርቶዶክስ ከሆነ ተደራሲዎች ኦርቶዶክሶች ከሆኑ ሊሰሙ የሚገባው ገጽ ላይ ቁጭ ብለው አልያም ደግሞ አንድ ሺህ ሆኖ ቁጭ ብለው ሊሰሙ የሚገቡት ኦርቶዶክሳውያን መሆን አለባቸው። ምክንያቱም መልእክትክ ለኦርቶዶክስ ነው፣ መቼም ለጴንጤ አይደለም ያንተ መልእክት ለጴንጤ አይደለም፣ ለወንጌላውያን አይደለም። ያንተ መልእክት ለሉተራውያን አይደለም። ያንተ መልእክት ኦልሬዲ ሉተራውያንን አትቀበልም፣ ካልቪንን አትቀበልም፣ አባቶችን አትቀበልም። ስለዚህ ያንተ መልእክት ለወንጌላውያን አይደለም። መልእክትክ ለምኖች ነው፣ ለኦርቶዶክሳውያን ነው። ኦርቶዶክሳውያን እንዲሰሙክ ደግሞ ኦርቶዶክሳውያንን ማክበር ግዴታክ ነው። መልእክትክ ተደራሽ እንዲሆን ልታከብራቸው ይገባል፣ ልታከብራቸው ይገባል። ሰባኪዎቻቸውን በመሳደብ እሱም ብቻ አይደለም ልክ አለመሆንህን የነገሩክን አንዳንድ ወንጌላውያኖችን ስም ጠርቶ በማዋረድ ወከባ በመፍጠር አንዳንድ ቅጥረኛ ሴቶች አሉ። አሁን ደግሞ የመጡ አይናቸው ጎላ ጎላ ያለ አፋቸው ሰፊ የሆኑ ሴቶች አሉ፣ ተሳዳቢዎች፣ ወንጌልን ሰራን በሚል ሰውን የማያስተርፉ አሁን እኮ አታችሁ ኮኑ። አንድ ቦክሰር አገኛችሁ እሷንም ቦክሰር ለጠፋችኋት አንድ ቦክሰር አግኝታችኋል እስካሁን እሷንም አደባ። አሁን እኮ አታችሁ እኮ ነው ቦክሰር እኮ ያለጠፋችሁት እንጂ ነውረኞች ናቸው። የሰው ገበና የሰው ጓዳ የሰው ትዳር የሰው ውስጥ ለማጋለጥ አቶ ነው ያ ማን ነው አዝማሪው? እኔ ዘማሪ አለለም በፍጹም። ሰዎች ከፈለጉ ይናደዱ፣ አይመለከተኝም። ያ አንድ አዝማሪ አለ አሁን ትቶ አርፎ ገዝተ ለ24 ሰዓት መሰጣት አጣ መረጃ አጣ ምን አጣ? ፈለፈለ ፈለፈለ አለ አለ ሞከረ ሞከረ ታገለ ታገለ ስም ለጠፈ ስም ለጠፈ ስም ለጠፈ አወራ፣ 24 ሰዓት ሙሉ ቁጭ ብሎ እንደ ሴት እያለ ነጠላ እየቋጫ ሁሉ አወራ። በጣም አወራ አወራ። የለም ምንም የለም። አቤል አቡና የሚባል ሰውዬ ምናልባት ሊያርፍ ይችላል እንጂ ይቀጥላል። የማንም ወሬ፣ የማንም ንግግር የሚያስቆሙ አይደለም። ምክንያቱም ጓዳይም በጽድቅ ነው የምመራው የሚመስል ነገር አመጣ እና አልቻለም። አሁን ምን አደረገ? ልክ ቋንጣ ገመድ ላይ እንደሚሰቀል የኤርሚያስ ገዝተ ላይ ይሰቀላል። አሁን እንደ ቋንጣ ተሰጠ። ደግሞ ያው ልብሱም ያደረጋት ልብስ ቋንጣ ነው የምትመስለው። እንደ ቋንጣ 24 ሰዓት አያወራም እኮ አለው ለማለት እየተነፈስኩ ነው ለማለት እኔ ለምን ይመስላል እየገባው ገዝተ ላይ ማለት ሰጠው። አፕሩቭ አላደርግም ለማንም እንዳለውና እንደሌለው እዚህ ማህተብ እንዲመታልኝ አልፈልግም። የመጣው ጊዜ የፈለግኩትን እናገራለሁ፣ የተሰማኝ እናገራለሁ፣ እንደ እግዚአብሔር ቃል እናገራለሁ። አለቅ አለው በህይወት ለማለት አ አራት ሰዓት የአመፀኞች ስብስብ አሁን ማነው ኤፍሬም ባለ ጊዜ በጊዜ ሸብለላል ባለፈው ዮሐድ የሚባል ኦርቶዶክሳዊ ልጅ ፎቶ ካላወጣን ምናም ያሉ ጊዜ ሸብለላል። ይሻልሃል፣ ይሻልሃል። ብራዘር በዘማሪነትክ ባልቀበልህም ባሸባለልህ ግን እቀበልሃል። በቃ በዘማሪነት መብቴ ነው። በዘማሪነት አለመቀበል አንተ አቡና ወንጌል ሰባኪ ነው ቢባል አሁን ብዙ ሰው አረ ይህንን ወንጌል እሱ ሐሜተኛ ነው ምናም ይሉኛል። መብታቸው ነው፣ ይበሉ። አይመለከተኝ እኔ ወንጌል ሰባኪ ነው እንድትሉኝ ማህተብ እንድትመቱልኝ አልፈልግም። አልጠየቅኳችሁም። እስቲ እኔን እንደ ወንጌላዊ የምትቀበሉኝ ምናምን አላልኩ። ማናችሁ አትቀበሉኝ ተቀበሉኝም ብዬ ለምኛቸው አላውቅም። አለቀ። እኔ እንደ ዘማሪ ባልቀበልህም፣ ነገር ግን ባሸባለልህ፣ በቃ ተመችተኛል። እንደዚህ ነው። በቃ ያቋም ሰው ስትሆን ልክ እንደ ኤፍሬም እዚህ ጉዳይ ላይ ወይ ወራጅ አለ ወራጅ አለ ብለህ ትታጠፍና ትሄዳለህ። ባለፈው ቁንስ እንደ ሙልጭ አድርጎ ነው የሰደበኝ ኤፍሬም እንደምታውቁት። መልስ አልሰጠሁትም። ሙልክ አድርጉ እጥባ አድርጉ ያልሰደ እኔንማ አፉን ያልከፈተብኝ እኮ